ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ወይ? አለንኛ። እግዚአብሔር ይመስገን። እንግዲህ ሰሞኑን እንግዲህ ትንሽ ጠፍተናል። ያው ብዙ እየተመቸን አይደለም፣ ለዛ ነው ቤተሰቦች። እስኪ በቅርብ ቀን እናስተካክላለን ነገሮችን ብለን አስበናል፣ እንደ እግዚአብሔር ፍቃድ። ቤት ከርማችኋል? ውድ ቤተሰቦቻችን፣ እንግዲህ ዛሬ እሁድ ቀን ነው። የእሁድ ውሏችንን ነው የምናቀርብላችሁ። ታዴ የለም፣ እንግዲህ ታዴ ሳይኖር ነው እንግዲህ ዋል ነው ዛሬ ውሎ፣ እና በጣም ያስጠላ ነበር ማለት ከቤተሰብ አንድ ሲጎል እንዴት እንደሚደብር የእውነት ማለት ነው። ብቻ የሚደብር ነገር አለው አንድ ሰው ሲለይ እና አብሶ ደግሞ አባወራ ደግሞ ትንሽ ከበድ ይላል እና ብቻ በጣም ያስጠላ ነበረ። እንግዲህ የዛሬ የእሁድ ውሏችን እስከ መጨረሻው ቪዲዮን ተከታተሉት ውድ ቤተሰቦች። ባይመቻችሁ እንኳን ቪዲዮን ከፍታችሁ ሂዱ። እንደገና ደግሞ ቤተሰቦቻች የምናቀርበው ነገር ካልተመቻችሁ ደግሞ ኮሜንት ላይ ያሳውቁኝ። ምክንያቱም ይሄን ላይቻልኩስ ምክንያት መሰላችሁ ቤተሰቦቼ ቪዲዮዎቻችን ላይክዎቹ በጣም ትንሽ ነውና ቤተሰብ፣ ያልተመቻችሁ ነገር ካለ እንደዚህ ነው ብላችሁ ኮሜንት ስር አሳውቁን። ላይክ ማድረግ ብዙ ጊዜ ትረሳላችሁ፣ ለዛ ነውና የምታረጓላችሁ እና መሰግናለን። እንግዲህ ላይክ ሲደረግ ነው ቪዲዮ ለሌሎች ተደራሽ ሊሆን የሚችለውና ላይክ በጣም ትንሽ ነው ስላችሁ ነው። እንዳትረሱ ላይክ ማድረጋችሁን ቪዲዮን ስስ ጀምሩ እንዳትረሱ ቀን ደግሞ ምን ይመስላል የሚለውን ነገር ከኛ ጋር ትቆያላችሁ ማለት ነው እና እሁድን እንግዲህ በትንሽ ደቂቃ ከኛ ጋር እንድትሉ ነው የምጋብዛችሁ። ቤተሰቦች እንግዲህ ታዴ የለም ብያችኋለሁ። ወደ ፊልድ፣ ወደ ስራ፣ ሌላ ቦታ ሂዷል እና እኛ ብቻ ነበርነ። በቃ የአሁኑ ቅዳሜና እሁድ እንዴት እንደሚያስጠላ በቃ እና ነግራችሁ አልችልም። የመጀመሪያ እንግዲህ ማማ ተኝታለችኝ እና እሷ እስክትነሳ ቡላ ልስራ ቶሎ የሚደርሰው ማለት ነው። ምክንያቱም የእንቅልፍ መነሻዋ ሰዓት በጣም ደርሷል፣ እና ቶሎ ሊደርስልኝ የሚችልን ብዬ ሳስብ፣ ያለውን ግብአት ሳይ ቡላ ነው እና እስኪ ቡላውን ልስራላት ብዬ፣ ከዛ በኋላ ቡላ መስራት ጀመርኩኝ። ሰላም ደግሞ ቤት እያጸዳች ነበረ፣ እና በኋላ ማማ ተነሳች። ይውላችሁ እና ሰላም ደግሞ እየወለወለች ነው እና ከዛ ማማን ለትንሽ ደቂቃ ቢሆን እኔ ጋ ስቀመጥኳት እንጂ ትንሽ እሷ ደግሞ አዳዲስ ነገሮችን ስታይ ደስ ይላታል። አሁን ኩሽና የሆነ ቦታ ምናምን ስትገባ ደስ ይላታል። እና ያ አሁን ደግሞ ትንሽ እግር እያወጣች ስለሆነ አስቸጋሪ ነው፣ ጥበቃው በጣም ከብዶናል። በተለይ ሰላም በቃ እሷ ጋ ነው የምትውለው እና ትንሽ ከበድ ይላል። እግር ስታወጣ ዳዴ ሲጀምሩ እውነት ከባድ ነው የሚባለው እውነት ነው። ማማን በማማን ያየሁት እኔ እንዳውም ነካኩ ነገሮችን አስወግደናል። የሆነ ጊዜ ቡላ አትበላል ስትል ትችው ነበር። ከሆነ ሰዓት ደግሞ ጀመርኩኝ። እንግዲህ እግዚአብሔር ይመስገን። ትንሽ ግን ምግብ በጣም ኔ ልጅ ነው እንጂ ምግብ በጣም ማለት ነው። እና በተለይ እኛ ነገሮችን ትሞካክራለች ትቀምሳለች። እና እሷ ስኳር ያው ከሁለት ዓመት በታች አይገባም፣ ታቃላችሁ እዛ ስለማይገባ ከያወዳደረች ሁኖ መሰብ ምንም ምንትል ትንሽ እነዚህ የሚፈጫቸው ነገሮች ላይ ትንሽ ቀነስ አድርጋብኛለች። እንግዲህ ምን እንደማደርግ አላውቅም። እስኪ በዚህ አጋጣሚ ይሄ ነው እንደዚህ ነው የምትሉት መፍትሄ ደግሞ ኮሜንት ላይ ያሳውቁኝ። በስተ መጨረሻ ቡላው ደርሶ ምኝታ ቤት ገባን። ሰላም አልጨረሰችም ነበር እያጸዳች ነው እና ስለዚህ እኛ ደግሞ ምኝታ ቤት ገባን። ከዛ ዛ ብቻ እንግዲህ ዛሬ እሁድ ነው ከዛ ቅዳሜና እሁድ ስለሆነ እኔ ቤት የምውለው ፀሐይ መሞቅ አለባት። እንግዲህ ልጆች ፀሐይ መሞቅ በደንብ እስኪሄዱ እስከ አንድ አመት ብናሞቃቸው በጣም አሪፍ ነው፣ ፀሐይ ማለት ነው። እና ፀሐይ ደግሞ በጣም ጠቃሚ ነው። እኔ እንጃ እኔ ብዙ ጊዜ ብዙ ጊዜ ተናግሬ ሊሆን ይችላል፣ ቤተሰቦች እናንተ ጋር ማለት ከበፊት እኛ ጋር ቤተሰብ የሆናችሁ ሰዎች ስናገር ሰምታችሁ ሊሆን ይችላል እና በጣም በቃ ቆቦን ብዙ ምንትን አላልኩም ነበር ያን ያክል ና አላሞኳትን፣ በቃ ቆይቼ ምናምን ነበር ያወጣኋትና ና ያው እኛ ጋር አካባቢ ታውቃላችሁ ለክርስትና ነው የሚባለው ክርስትና ከተነሱ በኋላ ስለሚባል ብቻ አላወጣኋትም ነበር። አሁን ደግሞ ከሰኞ እስከ አርብ ስራ እንሄዳለን። እኔም ታደይ ሰላም ብቻ ሰላም ደግሞ ሰባተኛ ፎቅ ላይ ነው ያለ ነው እኛ ከሰባተኛ ፎቅ ተነስና ምድር ላይ ለመሄድ በጣም ትንሽ ይከብዳል እና በቃ እዛው ዝም ብለን እኔ ቅዳሜና እሁድ በሚኖር ሰዓት ነው ማሞቃት ነው ምላችሁ። ዛሬ ደግሞ ደስ የሚል ፀሀይ አሁን አይታችሁት ሊሆን ይችላል፣ መስኮት ላይ ደስ የምትል ፀሀይ ወጥታለች። ንፋስ የሌለው ማለት ነው። እዚህ ሀገር ደግሞ ትንሽ ከበድ የሚለው ንፋስ አለው። በቃ ፀሀይ ሆኖ ንፋስ ካለው ደግሞ በጣም ያስፈራል እና ለነሱ ትንሽ ከበድ ይላል። ብቻ እንደምንም ብዬ አሪፍ ነው የዛሬው ደስ የሚል ፀሐይ ነበር ሞቅናትኝ እና የፀሐይ ጥቅሞች በጣም ከፍተኛ ነው። እንጃ አንዳንዴ እንደ ሳይንሱ ከሆነ ሁሉ ነገር ያስፈራቸዋል። በእርግጥ የእግዚአብሔር እገዛ የእሱ ሸርነት ያለ ነው እንጂ በቃ ሳይንሱ ፀሀይ ያላገኝ እግሩ ቶሎ ብሎ መራመድ አይችልም፣ ቶሎ ጥርስ ማውጣት አይችልም፣ የቫይታሚን ዲ እጥረት ይኖርበታል እና ውልሽሽ ውልሽሽ የማለት ነገር አለ እግራቸው ምናምን። ብቻ በጣም ብዙ ጠቀሜታ ነው ያለው። እንደገና ደግሞ ቫይታሚን ዲ አለ የሚሸጥ፣ ግን ከሱ ይልቅ ተፈጥሯዊ ነገሩ በጣም ቆንጆ ስለሆነ ግዴታ ባለችው ፀሐይ አወጣታለሁ ማለት ነው እና በዛ ዛሬ እንግዲህ ያው ምን አይነት ልምድ አላት መሰላችሁ? ማማዬ ሁላችሁ። ተኝታለች፣ ትነሳለች፣ ጡት ትላለች። የሚገርመው ነገር ፀሐይ እየሞቀች ማለት ነው። ለምን መሰላችሁ? ቤት ጡት ማጠባት ከሆነ በተለያየ ደቂቃ ትንሽ ትንሽ ደቂቃ ስለሆነ የምጠባው ልክ አወጣኋትኝ በቃ በዛም ሰዓት ላይ ትንሽ ቆየን እና ጡት ትላለች። እንደዚህ አይነት ልምድ እንዴት እንደማስተው አላውቅም። የማማን ጸጉር ግን እያያችሁት ነዋ። ከኋላ የምጠኛበት ባዶ ሆኗል። በቃ ስንት ጊዜ ይመስላችኋል? ሶስት ኔ ላ ጨዋት በነገራችን ላይ ጸጉሯ ቢስተካከል ብዬ ግን እንደምታዩት ነው። እስኪ እንግዲህ ቅባቶችን ቅቤ በተለይ በደንብ እየቀባዋት ነው እና ቅባትም እንደዚህ እየፈገፈኩላት ነው። እንግዲህ እስኪ ከወጣ እናንተ ስምታውቁት ነገር ካለ እንደዚሁ ኮሜንት ላይ አሳውቁኝ። ሸፍኛት አለው አይኗን እንዳይወጋት ግን ያው ትልቅ ችግር የለውም። አሁን ስምንት ወሯን ይዛለች በነገራችን ላይ እና ጎርምስ አለች ምንም ችግር የለውም። ግን እንዲሁ ዝም ብሎ አይኗን እንዳያንጸባረቃት ብዬ እንደዛ አረኩላትኝ። ይው እንግዲህ እንደነገርኳችሁ ልምዱን እንጀምራለች። እዚህ ውጡት መጥባትኝ እና ትልቅ ሆነው ግን ፀሐይ ማሞቅ በጣም ከባድ ነው። በቃ አይመቹም። በዚህ ስታያቸው በዚህ ልቁም ነው ልሂድ ነው የሚሉት እና ትንሽ ከበድ ይላል ፀሐይ ማሞቅ በስተመጨረሻ እንግዲህ አሙቅያት ገብቻለሁ፣ ብያችኋለሁኝ። እንደገና ቁርስ እንግዲህ ሁልጊዜ እንደምንበላው ቁርስ ገንፎ ነው እኛ ጋር። ሰላምን በጣም ነው የምትወደው እኛም በደንብ ነው የምንወደው። ታውቃላችሁ፣ የገንፎ አፍቃሪ እንደሆነ ቤተሰቦች፣ በቃ እኛ የምንወደው ቁርሳችን የቤት ስፔሻል እንግዲህ ገንፎ ነው። እኛ ሁሉም ሰው የሚወደው እንግዲህ ገንፎ። ቁጭ ብሎ ስቶ ላይ ማገንፋት ትንሽ ይከብዳል፣ ግን ምንም ምርጫ የለንም ከጊዜ አንጻር። ጊዜው ቶሎ ስለነበር እየሄደ ያለውና ከዛ ማማ ደግሞ ሰላም ይዛታለች ሰላ ስንል ረበሸችኝ እና ቁርስ ከበላም በኋላ እሷ ሰላም ጨርሳ፣ እኔ ለያዝልሽ ብላ ያዘችልኝ አቅፋ ሶፋ ላይ ነች። እኔ ጥጦቿን እስከዛው አጣጥቤ ልቀቅል ብዬ እንደዚህ ማጣጠብ ጀመርኩኝ እላችኋለሁ። ግን ምን እንደተፈጠረ ልንገራችሁ። ሶፋ ላይ ቁጭ ብላ ሰላም እንቅልፍ ከማማ ጋር ወስዷታ ላዩ እንደምታያዋትኝ እና ተደብቄ ነበር እየቀረጽኳት የነበረው በ እኔ እንጃ ሰላም ብቻ እኳ አይደለችም፣ እኔም እንደዚህ ነኝ። እሷን እያስተኛው እኔ ታኛለውኝ እና ምን አይነት ነገር ነው በቃ አዚም ነው በቃ እነሱ ስናስተኛ እና እኔ ከዛ ሳታስበው ነበር እየቀረጽኳት የነበረው። በመሀል ግን ነቃችብኝ። በርቀት ነበር እየቀረጽኳት የነበረው እና ምን አይነት ልምድ እንዳለ እናላቅም። በቃ ሁላችንም ቅልፋችን ይመጣል። በቃ የምናስተኛ ከሆነ እና የግድ ነው የምነሳው። ግቢና ግድ ታኛ፣ በቃ ትንሽ ታኛ ግን ችግሩ ማለት ነው ልክ ከስተኛም በኋላ ከነቃም በኋላ ይጠፋል እንቅልፉ። ግን ስናስተኛ ግን ይኸው እንደዚህ ነን እንግዲህ። ሰላም ላይ ጠቻታ ነን ታገስተኛ እንዶ ምን እንደሆነ አላውቅም። ብቻ እኛ ስናስተኛ በዛው እንተኛለን። ደስ ይላል። በቃ ማለት ስራዬ ብለን ከተኛ ነው እንቅልፍ ነው። ደስ አሪፉ ይሄ ነው። ባባል ላስተኛ እኮ እንትን ብዬ መነሳቱ በጣም ነው የሚያስጠላኝና፣ ሰላም ተይኝ እንቅልፍ የዳመጣሽው እንኳን ስተኛ እኮ ሁላችንም እንቅልፋችን አመጣችው። ከዛ እንደገና እንግዲህ ተቀብያት ሰላምን ተኛሽ ማማ። ከዛ እስክትነሳ ብዬ አትክልቶች እንግዲህ አትክልት ለህፃን ልጅ በጣም አስፈላጊ ነገር ነው። ቀይ ስር ብሮኮሊ ይባላል። ለእኛ ጋር ብዙ አላቀውም ነበር። አዲስ አበባ ከመጣሁ ነው ይሄንን ሰርቼውን ማቀው እና ብሮኮሊውን፣ ቀይ ስር እና ድንች አንድ ላይ አድርጌ ይበስላል ማለት ነው። ሁሉንም አንድ አድርጌ አበስለዋለሁኝ። ከበሰለ በኋላ ይሄ የሚደቅ ከሆነ አደቀዋለሁ፣ ካልሆነ ፈጨውና እሰጣታለሁ። ግን እነዚህ ነገሮችን ትንሽ አትበላልኝ እያለች ነው። በሞክ እየሞከርኳት ነው። በጣም በቃ እነዚህ ሽሮ ወጥ በጣም ነው የምትወደው ልጅ፣ የሽሮ አፍቃሪ ነች እና በቃ እነዚህ ምግቦች እንጀራዎቹን ምኖችን ትሻላለች እነዚህም ትንሽ እንትናትልም ግን ያው ቀይ ስርም አይረን አለው እና በጣም ቆንጆ ናቸው እነዚህ። ከዛ በኋላ እንደገና ጣድኩኝ። እሱን ጥጄ ስጨርስ ደግሞ እንደገና ቅቤ ነበር። እሷን ቅቤ ደግሞ ቀስ አድርጌ እየቀባት ነበር። ምክንያቱም እንቅልፍ ካልያዛትኝ ወይ እጇ ላይ ትነካዋለች ምናምን አዳዲስ ነገሮችን ትወዳለች። ላይ ብያችዋለሁ እና እጇ ላይ ነው የምትሄደው። ቀጥታ እየሄደች እጇን ነው እና የምታደርገው

በጎን ሽሮ ለማማ እንዲሰራላት ብለን ጥደናለን፣ እኔ እና ሰላም። ከዛ በኋላ ሽሮ እንግዲህ ተልኮልኝ ነበር ከቆቦ፣ እንግዲህ እስካሁን አላዘጋጀሁም። እንግዲህ እናቶቻችንን ረጅም እድሜ ጤና ይስጥልን። እናቴ በዚሁ አጋጣሚ አመሰግናለሁ። እንግዲህ እሷ ነች እኔ ያዘጋጃለሁ ብላት እኛ ራዳ አይሆንም፣ አንቺ አይመችሽም እያለች እንደዚህ አድርጋ ነው አዘጋጅታ የምትልክልኝ። ሽሮ ግን አያምርም ከለሩ። እኔ በጣም ነው የምወደው በተለይ የእናቴ። እኔ እንጃ አላቅም። እኔ በጣም ነው የምወደው። እኔ ባዘጋጅ ራሱ እንደዛ አይሆንልኝም እና ለምደናል። እኔም ታዴም፣ ታዴ ራሱ በቃ ይሄ ሽሮ ይላል እና ሁሉ ነገር በጣም አሪፍ ነበረ። እዛ በኋላ ማማም ሽሮዋን አዘጋጅቼ ላት የማማንም ሽሮ ቆንጆ አድርጌ በሰልኩላት ላችኋል። እና ቤተሰቦቼ ላይክ ማረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማ ማድረግ ቤተሰብ ሁኑ። ሼር እያደረጋችሁልን ውዱ የቤተሰቦችን ለሌሎች ተደራሽ እንዲሆን እንዲታይልን እይታው ሰሞኑን ትንሽ ቀዝቀዝ ብሏል እና እይታ እንዲኖረው አድርጉልን። ቤትላ ደግሞ ቤተሰቦቻችን እናንጉ በስተመጨረሻ ተነሳች። ወዲያው እንደተነሳች ወክ እናስደርጋታለን። እኔም ሰላምም ማለት ነው። በግሯ የተወሰነ እንድትለምድ እያለን እንግዲህ፣ እግዚአብሔር ይመስገን፣ እንግዲህ ሁሉን ነገር እያረገችልኝ ነው። አመሰግናለሁ እግዚአብሔር። በተረፈ ደግሞ እኛ እንደዚህ እያረግናት ነው። እሷ ዳዴውን እንግዲህ፣ ሴራሚኩን ፈርተ ነው ነበር ቀዛቅዛታን እያለን ግን ዙሮ ከዚህ በኋላ ምንም ገድበን ልናስቀምጣት አንችልም። ኬንዳው ጋር ግዴታ ተቀመጪ አንላት ምክንያቱም እሺ ስለማትል ማለት ነው እና ምንም ማድረግ ስለማይቻል እንደዛ እያደረግን እንግዲህ በእግሯ እንድትሄድ እጇቿን እየያዝን እንዳሁን እንዳያችሁ እናስደረጋታለን። እና ከዛ በኋላ ምሳ በላን ምሳ እንግዲህ የማማ ከኛ ጋር ስትበላ ትንሽ ይሻላል። በነገራችን ላይ ልጆች እኛ ስንበላ ካዩ አብረው ይበላሉ። በነገራችን ላይ ማለት እና፣ እኛ ጋር ሰዓታቸው ከእኛ ጋር እኩል ብናረገው በጣም አሪፍ ነው። በዚሁ አጋጣሚ ማለት ነው እና ከዛ እንደገና ፖፖ እያስለመድኳት ነው ስምንት ወሯ ነው እንግዲህ ትንሽ እንግዲህ በህክምና በሳይንሱ ከሆነ አንድ አመት ከሶስት ወር ጀምሮ ነው ፖፖ አለማምዱ የሚባለው ግን እኔ በትንሹ ላለማምዳት ነው ማለት ፖፖ ከአንድ አመት ከሶስት ወር የተባለው መቀመጥ በደንብ ብዙ ሲቀመጡ ረጅም ሰዓት እንዳናስቀምጣቸው ነው ግን እኔ ትወሰነች በቃ ካካ ልትል ምናምን ሰዓቷን እየለየሁ ምናምን ነው ማስቀምጣት ለምሳሌ ምግብ ካበላኋት በኋላ ቁጭ አረጋካለሁ እና እግዚአብሔር ይመስገን ፈጥናተ ለማምዳል ልኛለች የተወሰነውን ፓርቲ የዛሬ ውሏችንን ለማቅረብ ሞክረናል እንደምትወዱት ተስፋ እናረጋለን እንደነገርኳችሁ ላይክ ማድረጋችሁን እንዳትረሱ ቤተሰቦቼ ቪዲዮን እስከ መጨረሻው ያያችሁልኝ ደግሞ ከልብ ነው ማመሰግነው በሌላ ቪዲዮ እስክንገናኝ ድረስ ደግሞ ቸር ቆዩልን እንወዳችኋለን